የወጣ ነው። ሰላም። ባሳለፍነው እሁድ የአማራ ህዝብ የጠፋበትን በሬ ከሌባው ጋር እንዲፈልግ ሲቀሰቀስ ውሏል። የነበረውን ሰላም ነጥቀው ክልሉን ወደ ጦር ሜዳነት የቀየሩት ብልጽግናዎች ወደ ስልጣን እስኪመጡ ድረስ የአማራ ህዝብ ጥይት የሚተኩሰው ለሰርግ ብቻ ነበር። የኦሕዴድ ምርኮኛ ጄኔራሎች ክልሉን ተከፋፍለው ለማስተዳደር ከመዝመታቸው በፊት የአገሪቱ ጠቅላይ ሚኒስትር ይህንኑ ህዝብ ጩኸታምና እንቁራሪት እያሉ ከመዝለፋቸው አስቀድሞ የአማራ ገበሬ ልጆቹን ትምህርት ቤት፣ ሚስቱን ገበያ ለመላክ ስጋት አልነበረበትም። ብልጽግናዎች የአማራ ክልልን ህዝብ አብዝቶ በሚፈልገው መንገድ ቀስቅሰውታል። ያ ሕዝብ ሰላምን አብዝቶ ይፈልጋል። ያጣውን ሰላም ለመመለስ የተጠራው ደግሞ ሰላሙን ባሳጡት ሰዎች ነው። አትግደሉኝ፣ አታፈናቅሉኝ፣ አዲስ አበባም እንዳልገባ አትከልክሉኝ፣ በማንነት የለይታችሁ አትበድሉኝ፣ የእምነት ተቋሞቼንም አታቃጥሏቸው እያለ በ2012ም በ2013ም በሰልፍ ሲማጸን የነበረውን ህዝብ ጩኸታ ምነህ በዚህ መንገድ ስልጣን አትወስድን ብለው የዘለፉት ጠቅላይ ሚኒስትሩ ነበሩ። አሁን የሚደረገውን ጩኸት እናውቀዋለን እናውቀዋለን፣ የማይሰራ ስልት ነው። ሰላም እንዲሰፍን በሰልፍ የተማጸነውን ህዝብ እንዲህ ብለው ከዘለፉት በኋላ ልጆቹን በድሮን በትምህርት ቤትም በቤተ ክርስቲያንም የሚፈጁበትን አርሶ አደሩን መሬቱን ታንክ የሚንቆራጠጥበት ቀየውን ሰራዊት የሚተረማመስበት የውጊያ ሜዳ አደረጉት። የጤና ተቋማቱን በመድፍና ድሮን አወደሙ። አምስት ሚሊዮን የአማራ ክልል ታዳጊዎች ትምህርት ቤት እንዳይገቡ ተከለከሉ። በአስር ሺዎች የሚቆጠሩ ተፈናቅለው በላስቲክ ውስጥ ተጠለሉ። በሺ የሚቆጠሩ ሰዎች ለሕክምና ወደ አዲስ አበባ ሲጓዙ ሪፈራል ወረቀታቸው ከለገጣፎና ሱሉልታ እንዲመለሱ ተደረገ። እንዲህ ባለ መልኩ ሰላምን አትንፈጉኝ ሲል የነበረን ህዝብ፣ አስተምሮ የሚኖርን አባት፣ አርሶ የሚበላን ገበሬ፣ ነግዶ የሚያተርፍን ዜጋ ሰላሙን ነጥቀውና ሰላምን እንፈልግ ብለው ደግሞ ይጠሩታል። በእርግጥም የአማራ ህዝብ ሰላሙን ሲፈልግ እንዲውል የተፈረደበት ሰላሙን ከነጠቁት ሰዎች ጋር ሆኖ ነው። በእርግጥም የሚገድለውን ህዝብ ደግፈኝ ተሰለፍ ማለት ድጋሚ መግደልም ሊሆን ይችላል። ከድሮን ድብደባ የተረፈውን ከመድፋረር የዳነውን ከአውሮፕላን ቦምብ ያመለጠውን መፈክር ይዘህ ወደ አደባባይ ውጣና ደግፈኝ ማለት አንድ ለሞራላዊ ህጎች ከማይገዛ ስብስብ የሚጠበቅም ሊሆን ይችላል። ሰላሙን ያሳጡት ሰዎች፣ እረፍት የነሱት መሪዎች እና ሰላምን እንፈልግ ብለው የጠሩትን ህዝብ እንደገና ደግሞ እኛን የሚደግፍ ሰልፈኛ በአማራ ክልል ከተሞች ወጣ እያሉ መናገር ጀመሩ። የድጋፍ ሰልፍ ተካሄደ የሚለውንም በየሚዲያዎቻቸው ሲያስተጋቡት ውለው አምሽተዋል። በባህር ዳር ያሉ የብልጽግና መሪዎች ሌሎችም ይህንኑ ሲናገሩ ነበር። ህዝቡ ሊደግፈን ተሰለፈ ሲሉ ቴሌቪዥንና ሬዲዮ ላይ ተደምጠዋል። እንግዲህ የዚህ ትልቅ የድጋፍ ሰልፍ አላማ አንዱ የመንግስትን የህግ ማስከበር ተልእኮ ተጠናክሮ እንዲቀጥል አጋዥነቱን በአደባባይ ነው ያረጋገጠው። አቶ ይርጋ ሲሳይ የህግ ማስከበር ተልእኮ ተጠናክሮ እንዲቀጥል የሚደግፍ ሰልፍ ነው ሲሉ አራስን ከነጨቅላ ሕፃኗ የምንገድልበትን፣ በድሮን አርሶ አደር ማሳው ላይ የምንገድልበትን፣ ተማሪን ከትምህርት ቤት አስቀርተን የገባውንም ከነደብተሩ የምናቃጥልበትን፣ ሆስፒታል የምናወድምበትን ስራችንን ህዝቡ ደገፈልን እያሉ ነው። በብልጽግና ዓለም ህግ ማስከበር ማለት ከእነዚህ ውጭ አለመሆኑን ባለፉት ሰባት ዓመታት ባካሄዳቸው የእልቅት ዘመናት አሳይቷል። በየትኛውም አካባቢ የተካሄደ ጦርነት፣ የተተኮሰ ድሮን የተወነጨፈ ሮኬት የታጣቂ ድርጅቶችን ወይም የፖለቲካ ኃይል መሪዎችን አልገደለም። መንግስትነት የሚያስገኘው አቅም ምን ሊያደርግ እንደሚችል በኢራንና እስራኤል ሰሞነኛ ጦርነት ታይቷል። የእስራኤል ድሮንና ጄት በሌላ ሉዓላዊ አገር ውስጥ ገብቶ የፈጸመው ጥቃት ውጤታማነቱ ዓለምን ሲያነጋግር መሰንበቱ አይዘነጋም። የኦሕዴድ ብልጽግና ድሮኖች የሚገድሉት ግን አራስ ተማሪ፣ አርሶ አደር፣ ገዳማውያንን መሆኑን ባሳለፍናቸው ዓመታት ታይቷል። ስለዚህ ጉዳይ የጠየቅነው አንድ አስተያየት ሰጪ በተለይ አማራ ክልልን ማዕከል አድርጎ ሲናገር እንዲህ ይላል። ባለፉት ዓመታት የብልጽግና ድሮን የገደላቸውን ሕፃናትና ገበያተኞች መዘርዘር ትችላለ ያቆሰለው የፋኖ መሪ እንኳን የለም። ይህ የሆነበት ምክንያት የፋኖ መሪዎችን ማጥቃት ስላልቻለ ብቻ እንዳይመስልህ፣ ኢላማው ራሱ ሕዝቡ ስለሆነ ነው። በብልጽግና ዓይን በአንድ አማራ አርሶ አደርና በአንድ የፋኖ መሪ መካከል ልዩነት የለም። አንዲት አራስ በድሮን ሲገድል፣ ቀጣዩን ጽንፈኛ ፋኖ ገደልኩ፣ የፋኖን እናት ገደልኳት ብሎ ነው የሚያስበው። በተለመደው የጦርነት ሂደት ውስጥ አንድን ተዋጊ ኃይል ኢላማ አድርገህ ስትተኩስ፣ ተገቢ ወታደራዊ ጥቃት ወይም ሌጂቲሜት ሚሊታሪ ታርጌት መታው ባላል። በዚህ ጊዜ ሲቪሎችን ወይም መሰረተ ልማቶችን ልታወድም ትችላለህ። ይህ በእግረ መንገድ የተፈጸመ የማይፈለግ ጥፋት ነው በወታደራዊ ቋንቋ ኮላተራል ዳሜጅ ይባላል። ብልጽግና በአማራ ክልል በሚያካሄደው ዘመቻ ሌጅቲሜት ሚሊታሪ ታርጌት ህዝቡና የመገልገያ ተቋማቱ ሲሆኑ ኮላተራል ዳሜጁ ደግሞ የፋኖ ታጣቂዎች ናቸው። በአንድ ቦታ ላይ የድሮን ቦምብ ተተኩሶ 15 ሰው ቢገደል ከዚያ ውስጥ የፋኖ ታጣቂ አንድ ወይም ሁለት ሰው ቢሆን ነው በማለት ያብራረዋል። ይርጋ ሲሳይ የተባሉት ኦሕዴድ ሰራሽ ብልጽግና ሰው ህዝቡ ህግ እንድናስከብር ደገፈን፣ ሲሉ እንድንገድለው ፈቃድ ሰጠን እያሉ መሆኑን የበለጠ ለማስረዳት ይህንን በምስሉ ላይ ያለውን የቢቢሲ ዘገባ እንመልከት። በዘንድሮው የጸሎተ ሐሙስ ዕለት ትምህርት ቤት ውስጥ በተገኙ ተማሪዎች ገላ ላይ የተተኮሰው ድሮን መቶ ሰዎችን መግደሉን ይገልጻል። በምስራቅ ጎጃም ዞን በዞኑ እናርጅ እናውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ለመማር እንዲሁም ቤት ለመስራት በዚያ የተገኙ ሰዎችን በድሮን መግደላቸውን ይገልጻል። በዚህ ዕለት ለገበያ በወጣው ህዝብ ላይ በፈጸሙት ሌላ የድሮን ድብደባ ደግሞ እንዲሁ ቁጥራቸውን ቤተሰባቸው የሚያውቅላቸው ሰዎች ተጨፍጭፈዋል። ይህ ምስል ያንን ክስተት የሚያስታውስ ነው። ለብልጽግናዎች ሕግ ማስከበር ማለት ይህ ነው። ህዝብ ወጥቶ ደገፈልን የሚሉትም ይህንኑ ድርጊታቸውን ነው። የአማራ ህዝብ ብልጽግናን እንደሚደግፍ አረጋገጠልን በማለትም በሚዲያዎቻቸው ይህንኑ እያሉ ናቸው። የለገሰ ቱሉ ኮሚኒኬሽን ጽህፈት ቤትም ከአዲስ አበባ ይህንኑ ብሎ መግለጫ አውጥቷል። በርግጥ የአማራ ህዝብ ከነ ይርጋ ሲሳይ በፊት ከነ ለገሰ ቱሉም አስቀድሞ አብይ አህመድ ሰላም ያመጡልኛል ብሎ የሚናገሩትም እውነት ነው ብሎ አበል ሳይከፈለው ካድሬም ሳይቀሰቅሰው ተሰልፎ ደግፏቸው ነበር። ምንም እንኳን የክልሉ የፖለቲካ ኃይል ወዘው ጥላቻ የሚያስወጣው ቢሆንም ህዝቡ ግን ከልቡ ሰላምንና መልካም ጉርብትናን ያስቀጥላሉ ብሎ የአብይ ማንነት ሳያስጨንቀው ንግግራቸውን ብቻ አምኖ ደግፏቸው ነበር። እሳቸው ግን ለእርድ ሊያዘጋጁት የትርምስን ማዕከል ሊያደርጉት እየተሰናዱ ነበር። በዚህም በመጀመሪያው ሰላሳ ወር የስልጣን ዘመናቸው ማለትም የትግራይ ጦርነት እስኪጀመር ድረስ ብቻ ባህር ዳር ከተማን ስምንት ጊዜ ተመላልሰውባታል። በዚያን ወቅት በአገሪቱ ክልሎች ሁሉ በብዛት የተመላለሱት ወደ አማራ ክልል ሲሆን ከዚያ ቀጥሎ ደቡብ የሚጠራ ነበር። በወሎም በሸዋም በጎንደርም በጎጃምም ተመላልሰዋል። ሌላው ቀርቶ ኢሳያስንና ፎርማጆን ይዘው የሚገኙት ጎንደርና ባህር ዳር ነበር። የኤርትራ የባህል ቡድን የሚመጣው መቀሌ ወይም ሰመራ ሳይሆን ባህር ዳር ነበር። ይህንን ያህል የአማራ ክልልን የተመላለሱበትና ያመላለሱት ግን በመጀመሪያ ከጎረቤቶቹ ጋር ደም ሊያቃቡት በመቀጠልም ራሱን የትርምስ ማዕከል ሊያደርጉት ከዚያም ጎንደርን ሳለማ ጎጃም ተቆጣኝ እያሉ አንዱን በሌላው ላይ ሊቀሰቅሱት እንደሆነ ከራርሞም ቢሆን ገሃድ ወጥቷል። የብልጽግናዎቹ አለቃ ከጦርነቱ በፊት የተመላለሱበትን አማራ ክልልን ወደ ጦርነት ከቀየሩት በኋላ ሕዝብ ሰብስበው ሊያነጋግሩ ሞክረው አያውቁም። ጃኖ ለብሰው ከጎንደር ባህር ዳር እንዳልተመላለሱ፣ በሕዝብ መሃል እንዳልተንፈላሰሱ አሁን በብዙ አጀብና የሪፐብሊካን ጋርድ ጥበቃ የሚያደርጉትን የሰቀቅን ጉብኝት እንኳን ለሰዓታት አይቆዩበትም። የአማራ ክልል የእልቂትና የጦርነት ማዕከል ከመሆኑ በፊት ህዝብ ይህ እንዳይመጣ በተደጋጋሚ ሰልፎች ተማጽኖ ነበር። የተሰጠው ምላሽም ዛቻና ስድብ ሆነ። አሁን ደግሞ ህዝብ ይደግፈናል የሚል ሰልፍ ማካሄዳቸውን እየገለጹ ናቸው። እዚህ ጋር አንድ ወሳኝ ጥያቄ፣ አንድ የአማራ አርሶ አደር፣ አንድ የአማራ ሹፌር፣ አንድ የአማራ ታዳጊ፣ አንድ የአማራ ምሁር፣ አንዲት የአማራ እናት ብልጽግናን የምትደግፍበት ምን ምክንያት አላት? ሹፍርና ወይቻለሁ 13 ዓመት ነርቻለሁ ሁኔታው አለመቻችሁ ብሎ ከሹፍርና ወጣው። ስራ ውለን ማታ የነበረው ጨዋታ ጓደኞች ጋር ወደ ቤት ስገባ ለሚስትዬ ስገባ የነበርኩት ምኑን ልበልሽ፣ ያሁላ ጠርቷል። አሁን ያው ነገ ደህና ቀን ይመጣል በማለት ዝም ብለን ተቀምጠናለን ማለት ነው። ከባድ ነው ያለው ሁኔታ ይሄ ነው ልልሽ አልችልም። በተለይ ለሹፌር ቦታ ቦታ አንቀሳቅሶ ለሚሰራ ነጋዴ ከባድ ነው። አደጋ ነው። በዚህ ተቀጠለ። አሁን የሾፌር ጉዳይ በጣም ከባድ ነው። እኔ እንኳን ማውቃቸው በመተማ መስመር ኦልሞስት ወደ ሰባት አካባቢ ሆናሉ ጓደኞች የሞቱት ማለት ነው። ጓደኞች ማውቃቸው እኔ ግን ፈርቻ ስለተውኩት የዋለ እስካሁን ድረስ የህኔ ጋር የዋለ ጓደኛዬ መጥቶ እስኪ አሌክስ ሸኘኛ አዘዙ ቢለኝ ጣይ የተገባ በኋላ አልሄድም አሁን አሁን ይህ ሾፌር ጓደኞቹን በጦርነት የተነጠቀ ለዓመታትም ሲሰራበት የነበረውን ስራ ባጭሩ፣ ሰላሙንም፣ ስራውንም፣ ጓደኞቹንም የገቢ ምንጩንም ያጣ ሆኖ ሳለ ይህንን ሁሉ እልቂት ያመጣውን ብልጽግናን የሚደግፍበት ምን ምክንያት አለው? ይህ ሾፌር አጣኋቸው የሚላቸው ጓደኞቹ ቤተሰቦች በምን ምክንያት ብልጽግናን ደግፈው እነ ይርጋ ሲሳይን አግዘው የኦሕዴድ ብልጽግና ጄኔራሎች የሚያሰማሩትን ገዳይ ጦር ወግነው ሊቆሙ ይችላሉ? አንድ የአማራ ሾፌርና ቤተሰቡ ብልጽግና ሊደግፍ የሚወጣበት ሰበብ ምን አለ ከሚለው በተጨማሪ አንዲት የአማራ ክልል እናት ስለምን ብላ የአብይ አህመድንና ምስለኔዎቻቸውን አገዛዝ ልትደግፍ ትችላለች የሚለውን ጥያቄ ማንሳት ተገቢ ይሆናል ልጇን የገደለ መንግስት አስከሬን አልሰጥም ብሎ ስለከለከላት ልጇን ፋኖ ይመስላል ብሎ ስለገደለባት ልጆቿን ትምህርት ቤት እንዳይሄዱ ስለከለከለባት ወይስ በምን ምክንያት ብልጽግናን ደግፋ ልትሰለፍ ትችላለች ኳራ ወረዳ ምርት ገለጎ የምትባል ቀበሌ ነበርኩኝ እን ያው በጊዜው ሰላም ጉዳይ ያው ገንዘባችን ተዘረፈ፣ ልጀን ዱባባ ቀበሌ ላይ ገደሉብኝ። ጉባኤ ማርያም የምትባል ቦታ ቀብሬ ተመለስኩ። ሆቴል ሰራ ነበር፣ እርሻ አለኝ፣ ቤቴ የተሟላ ነው። አስር ሄክታር መሬት አለኝ፣ አርሳ አለው። በእርሻ ምርት ነው የምጠቀም ነበር። እዛን ጊዜ በቤቴ ያለው እቃ በሙሉ ተዘረፈ፣ እርሻ ምርቴ ተዘረፈ፣ ገንዘቤም ቀረ ሁሉ ነገርም ቀረ። በቃ ሰላም እንዲመጣ ይፈለጋል። ሰላም መምጣቱ ለማንም ሰው ይጠቅማል፣ ለእኛ ብቻም ሳይሆን ለህዝቡ፣ ለኢትዮጵያ ሰላም ይጠቅማታል። እኔ በኖርኩት እኔ ባደግኩት ሰዓት እንኳን በዚህ እድሜ የመንግስት ሰራተኛ ደህና ዋልክ ጤና ይስጥልኝ ሲባል እንጂ ሲገደል አይቻልም። ሹፌሮች ወጥተው አይመለሱም፣ ይታገታሉ፣ ይሞታሉ። መኪናው ቁሞ ሌላ ሹፌር ይዞት ይመጣል። ይህ እንዴት ነው የሚቀረው? እንደዚች እናት ያሉ አስር ሺዎች ሀዘናቸውን አቅፈው ልባቸውን የተሰበረ በየቤቱ አሉ። የብልጽግና ሹሞች የአማራ ክልል ህዝብ የድጋፍ ሰልፍ እያደረገልን ነው የሚሉት እንዲህ ያሉ ሐዘኖችንና ብሶቶችን በየቤቱ በየሰው ልብም ውስጥ አስቀምጠው ነው። በእርግጥ አንድ አርሶ አደር ማዳበሪያ ተከልክሎ ቀየውን ጦር ሜዳ አድርገው ልጆቹን ታጣቂ እሱን ሚሊሻም አድርገው ሲያዋጉት ስለከረሙ ሊደግፋቸው ይችላልን? በክልሉ ውስጥ ያሉ የልማት ስራዎችን አቁሞ ለራሱ መገደያ እንዲውል ስለተወሰነበት ህዝቡ ብልጽግናን ሊደግፍ ይሰለፋልን? በአሁኑ ወቅት በአማራ ክልል ውስጥ በትንሹ አምስት ሚሊዮን ታዳጊዎች ትምህርት ቤት እንዳይሄዱ አንድም የመማሪያ ተቋሞቻቸው ወድመዋል፣ አሊያም በአካባቢያቸው ጦርነት እየተካሄደ ነው። ይህንን ስላደረግህልን ብሎ በእርግጥ የአማራ ህዝብ ብልጽግናን ሊደግፍ ይችላልን? ልብ ባይሉትም በእነሱ ሚዲያ በራሳቸው መድረክ ጭምር ህዝቡ የነገራቸው በራሳቸው ድሮኖች አምቡላንሶች እየተደበደቡ መቃጠላቸውን የጤና ተቋማት መውደማቸውን ትምህርት ቤቶችም መዘጋታቸውን ነው። አምቡላንስ ተቃጥሏን፣ ተዘርፏን፣ ጤና ጣቢያ ወድሟን፣ በመቀጠል የተማረ ዜጋ አማራ ላይ እንዳይፈጠር ትምህርት ቤት ተዘግቷን፣ ትምህርት ቤቶች ፈራርሰዋል። የፊቲሲዎች ፈራርሰዋን፣ ተማግደዋን፣ ተቆስቁሰዋል። የአማራ ክልል ሕዝብ ለ30 ዓመታት በልጆቹ ላብና በገንዘቡ የሰራቸው መሰረተ ልማቶችንና የመገልገያ ተቋማትን በሶስት ዓመታት ውስጥ ያወደመው ጥርጥር በሌለው ሁኔታ ብልጽግና የቀሰቀሰውና ያካሄደው ጦርነት ነው። የቀድሞው የጠቅላይ ሚኒስትሩ ተሿሚ አቶ ታየ ደንደኣ ይፋ እንዳደረጉት ደግሞ ይህ አማራን ላጠፋ ነው በሚል በራሳቸው በአብይ አህመድ የተነደፈ እቅድ ነው። የአማራን ህዝብ ማጥፋት ማለት የማህበራዊ ተቋማቱን ማውደም፣ ልጆቹ እንዳይማሩ ማድረግ፣ ህዝብን ደግሞ መግደል መሆኑን በግልጽ አሳይቷል። ይህንን ያደረገው የብልጽግና መንግስት ነው። እንግዲህ ኑ ሰላምን እንፈልግ ብሎ በቀበሌም በወረዳ ካድሮችም ሰዎችን ሲሰበስብ የታየው የእርሻ ወቅትን ጠብቆ ሰሞኑን የአማራ ክልልን እንደ አዲስ የጦር ሜዳ ያደረገው የብልጽግናው አገዛዝ በድጋሚ ህዝብ ማሳውን እንዳያርስ አስር ወር ጠብቆ የሚያገኛትን ዝናብ ወደ ልማት እንዳይቀይር ለማድረግ መሆኑ የብልጽግና ጠባይ ለሚያውቅ ሁሉ ግልጽ ነው። ይህም የአማራን ህዝብ የማጥፋትና የማድሄቱ ጉዞ አካል መሆኑ ነው። እንዲያም ሆኖ በትክክል የአማራ ህዝብ ሰላም ይፈልጋል። ሰላም በእርግጥም ለአማራ ህዝብ አስፈላጊ ነገር ነው። ነጋዴው እንዴት ብሎ ሰርቶይንጣ ይንጣ እየታገተ ነው ያለው። እንግዲህ ወዲህ አሁን ዛሬ አይተናገዱት ዜሮ አራት ዘመድ ያለኝ መቅበር አልችልም። የአማራ ክልል እናቶች ይህ ሁሉ ሳይመጣ እየተሰለፉ ጠይቀዋል። የክልሉ ወጣቶች ሰልፋችን ካልተሰማ ሰይፋችንን እናነሳለን ብለው የብልጽግና አገዛዝ በአማራ ተወላጆች ላይ የሚፈጽመውን በደል እንዲያቆም ለምነዋል። ምላሹ ግን ስድብ እና ዛቻ ሆነ። በእርግጥም የአማራ ሕዝብ ሰላሙን አብዝቶ ይፈልጋል። ሰላምን አብዝቶ እንደሚፈልግም ደጋግሞ ለራሳቸው ነግሯቸዋል። የሞተን ዘመድ ለመቅበር ለቅሶ መሄድ አልቻልንም፣ ገበያ ወጥተን መመለስ አቃተን፣ ልጆቻችን ውሎ መግባት ተሳናቸው ብሎ ብልጽግናም ከተራ ፕሮፓጋንዳ ወርዶ ሐቀኛ ውይይት ለማድረግ እውነተኛውን ሰላም ለማሳየት ሳይሆን ሕዝብ ይደግፈኛል ለማለት በዘይትም በዱቄትም ሰበብ የመዘገባቸውን ሰዎች ሰልፍ ያስወጣል ባሳለፍነው መሳሳይ ይዘት ያለው ሰልፍ አካሄዶ እንደነበር አይዘነጋም። ዳም ሆኖ የመጣ ሰላም የለም። እውነተኛው መንገድ ትክክለኛውም ሰላም ማምጫ ዘዴ ካድሬ ጠራሽ ሰልፍ አይደለምና ሰላም አልመጣም። እውነተኛው መንገድ የብልጽግናው አገዛዝ በክልሉ ቢያንስ የተሟላ ፖለቲካዊ ሽንፈት እንደገጠመው አምኖ ሰራዊቱን ወደ ካምፓ አስገብቶ ክልል አቀፍ የፖለቲካ ኃይሎች መድረክ በመጥራት አዲስ ክልላዊ መስተዳድር ለማቋቋም መሞከር ነው ቢባል፣ አገር መምራት አትችልም ልትሉኝ ነው? ሰራዊቴ ወደ ካምፓ አይገባም ብሎ እየገደለና እየወጋ እንደሚቀጥል ገለጸ። አሁን ደግሞ ኦህደዳደር ሰዎችን አሰማርቶ ሰልፍ እያስጠራ ህግ ማስከበሩን ግፋበት የሚል ህዝባዊ ፍቃድ አገኘሁ እያለ መግደሉን እንደሚቀጥል እየገለጸ ነው ወላዋይ አድርባይ፣ ዘረኛና ጥላቻን አላቸውን ባዞረባቸው ነገርን አዞረው ማየት በማይችሉ ስትራቴጂካዊ ጥቅማቸውን ሳይሆን በአደግዳጊነት ያገኙትን የዕለት ጉርስ ባስቀደሙ ፖለቲካ በማይገባቸው የክልሉ ልሂቅ ነን ባዮች መሪነት የአማራን ሕዝብ የአብይ አህመድ ኦሕዴዳዊ የብልጽግና አገዛዝ ሰላሙን ከነሳው ውሎ አድሯል። ባሕር ዳር ሄደን ኮንቪንስና ኮንፊውዝ አድርገን ተመለስን እየተባለ ሲነገር የአብይ አማሮች ግን አብይን የሚተች አማራ ይሰቀልልን፣ ሙሴን የሚቃወምብን አማራ አማራ አይደለም፣ እሱ ወያኔ ነው እያሉ ለአማራነትም ደረጃ ይመድቡ ነበር። ጦርነት ተከፍቶ ቤንሻንጉልንም ትግራይንም እንውጋ እያሉ በየሚዲያው ይናገሩ ነበር የአማራ ህዝብ ግን ያን የሚጠይቅ የነበረው ሰላሙን ነው ሰላሙን ነጠቁት አሁን ደግሞ እናወጥተን ሰላም እንፈልግ ይሉታል በእርግጥም የጠፋበትን በሬ ከሌባው ጋር ወጥቶ መፈለግ በሬውን እንደሚያስገኝለት አሳምሮ የሚያውቀው የአማራ ገበሬ ከተረቱ ባሻገር ነገርን መመልከት ሊሳነው አይችልም መልካሙን ሁሉ በመመኘት በዚሁ እንሰናበታለን